ልጅን በስርዓትና በስነ ምግባር አንጾ ማሳደግ የሁሉም ወላጅ ምኞትና ጥረት እንደሆነ ይታመናል። ይሁን እንጂ አሁን አሁን እየታየ ያለው ነገር ይህን የወላጅ ምኞት መና የሚያስቀር ጥረቱን ገደል የሚከት እየሆነ ነው። ልጆች ሁሉን በራሴ መንገድ አደርጋለሁ ወደሚል የእድገት ደረጃ ሲደርሱ የሚቀበላቸው ማህበረሰብ፣ ማህበራዊ ሚዲያ እና አቻ ጓደኛ ጤናማ ካልሆኑ የወላጅ ጥረት ብቻውን በቂ እንዳልሆነ በተለያየ ጊዜ የሚወጡ መረጃዎች የሚያሳዩት፣ እየተፈጸሙ ያሉ ታሪኮችም የሚናገሩት እንደሆነ እውነት ነው። ወጣት ልጆች በተለያዩ ስቶች ተጠምደው መጪው ህይወታቸው ሲጨናገፍ ከመመልከት በላይ ለቤተሰብና ለሀገር ስጋት የሆኑ ትውልዶችን በዝተው መመልከት አሳሳቢ ደረጃ ላይ መድረሱ እንዳለ ሆኖ አዲስ የወጣው መረጃ ግን እጅግ አስደንጋጭ ሆኗል። ወጣቶች ሱስ ውስጥ የሚገቡባቸው አደንዛዥ ዕጾች ቅርጽና አይነታቸውን ለውጠው መምጣታቸውም ተሰምቷል። መሀል ሀገር አዲስ አበባን ጨምሮ በተለያዩ ክልል ከተሞች በሱስ እየጨረሰ ያለው መድኃኒትም ተጋልጧል። ቢቢሲ ስለዚህ ጉዳይ የሰራው ዘገባ ጉዳዩ ምን ያላሳሳቢ እንደሆነና ታዳጊ ልጆች በዚህ ሱስ ውስጥ ራሳቸውን እያጡ እንደሆነም አመላክቷል። አደንዛዥ ዕፅ ተብለው ከሚታወቁ ጫት፣ ሲጋራ፣ መጠጥ፣ አሺሽ እንዲሁም ሌሎች አደንዛዥ ዕጾች በተለየ ይህ መድኃኒት በቶሎ ሱስ የሚያስይዝ መሆኑ ሲነገር፣ ለአጠቃቀም ቀላልና እርካሽ በመሆኑ እጅግ በሚያስፈራ ፍጥነት ወጣቶችን እየበከለ ያለ እንደሆነም ተሰምቷል። በዚህ መድኃኒት ሱስ ውስጥ የተጠቁ ወጣቶች ቁጥራቸው ከመበርከቱ የተነሳ በትምህርት ቤቶች ውስጥ ሳይቀር ተማሪዎች ሲጠቀሙት መያዛቸውም ታውቋል። በተደጋጋሚ በሶስት ደረጃ መወሰዱ ከፍተኛ የጤና እክል የሚያስከትል በመሆኑ ያለ ሐኪም ትዕዛዝ እንዳይሰጥ ተከልክሎ የነበረ ቢሆንም አሁን ላይ ግን እጅግ አሳሳቢ በሆነ መልኩ ወጣቶችን በሱስ እየዘፈቀ ያለ አደገኛ መድኃኒት ሆኗል። ለመሆኑ በትምህርት ቤት ግቢ ውስጥ እስከ መወሰድ ሱስ ውስጥ የሚከተው ይህ መድኃኒት ምንድን ነው? መድኃኒቱን አስመልክቶ ከአዲስ አበባ የተሰማው አስደንጋጭ መረጃስ ምን ይላል? ልጅን በስርዓት ለማሳደግ የሚጥር ወላጅ ልፋት መናስ ቀርቶ ታዳጊዎቹን በሱስ የሚዘፍቀው እንዴት ባለ መልኩ ነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ወጣቶችን ወደ ሱስ ዓለም እያጋዘ ያለውን መድኃኒትና ጉዳቶቹን ቢቢሲ ካስነበበው የችግሩ ተጠቂ ከነበሩ ወጣቶች የህይወት ተሞክሮ አንጻር ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮ ብዙዎች ጋር ደርሶ ራሳቸውን ከዚህ አደገኛ መድኃኒት እንዲ ያድኑ እንዲያደርጋቸው ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ ጋበዝን። ወጣቱ ትውልድ በአሁኑ ጊዜ አላግባብ እየተጠቀመባቸው ከሚገኙ መድኃኒቶች ውስጥ ትራማዶል አንዱ ሲሆን በተለይም የመድኃኒት ችርቻሮ ተቋማት በስፋት በሚገኙባቸው በከተሞች አካባቢ ችግሩ ጎልቶ የሚታይ ሲሆን ይህም ጉዳይ በወቅቱ ካልተቋጨ አሳሳቢ ደረጃ ላይ እንደሚገኝ ተሰምቷል። ከሕክምናው አላማ ውጭ ትራማዶልን የሚጠቀመው የወጣት ቁጥር ከዕለት ዕለት እየጨመረ የመጣ ሲሆን ወጣቶች በቀጥታ ወደ መድኃኒት ችርቻሮ ተቋማት በመሄድ ትራማዶልን በቀላሉ እንዲገዙ ምክንያትም ሆኗል። ትራማዶል ከመካከለኛ እስከ ከባድ ሕመም ለማከም የሚያገለግል የህመም ማስታገሻ መድኃኒት ነው። ሌሎች የኦፒዮይድ ያልሆኑ ወይም ስትሮይድ ያልሆኑ ጸረ ግብነት የህመም ማስታገሻዎች ውጤታማ ካልሆኑ ወይም ካልተፈቀዱ ብቻ የሚመረጥ መድኃኒት እንደሆነም ይነገራል። ይሁን እንጂ ይህን መድኃኒት በተደጋጋሚ በመውሰድ እንደ አደንዛዥ ዕጽ ሁሉ ሱስ ውስጥ የገቡ ወጣቶች እየበረከቱ መምጣታቸው እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ ቢቢሲ ከዓመታት በፊት አንድ ዘገባ አስነብቦ ነበር። በዚህ ዘገባ ላይም የብዙ ወጣቶች ልምምድና ከመድኃኒቱ ጋር ያላቸውን ቁርኝነት የሚገልጽ የአንድ ታዳጊን ተሞክሮ ሰላሟን ሃናን በማለት ቀይሮ አስነብቦ ነበር። ሃናን አንድ ሰሞን ትራማዶል የተሰኘውን መድኃኒት መጠቀም ጀምራ እንደነበርም ተናግራለች። በዛ ዘገባ እናቷ መቀሌ ከተማ የመድኃኒት መሸጫ ፋርማሲ እንዳላቸውም ትናገራለች። ለመጀመሪያ ጊዜ ትራማዶል የወሰደችው እንደው ህመሟን ቀለል እንዲያደርግላት በማሰብ እንጂ የጎንዮሽ ስሜትን በማሰብ እንዳልነበርም ተናግራለች። መጀመሪያ ሳላውቅ ነበር የዋጥኩት። ከፍተኛ ራስ ምታት አሞኝ ሞኝ እርሱን ለማስታገሻ እንዲሆነ የነበር የወሰድኩት ትላለች። ነገር ግን ከጥቂት ደቂቃ በኋላ ስሜቷ ይቀያየር ጀመር። ምንጩን የማታውቀው የደስታ ስሜት ይዘውራት ያዘ። ከትንሽ ደቂቃ በኋላ የማላውቀው አይነት ደስታ እየተሰማ ይመጣ፣ ግራ ተጋባው። ምን ሆኜ ነው? ቤት ምን እየጠበቀኝ ነው? ደሞዝ ሊገባ ነው? ምንድን ነው? ብቻ ደስታው ከየት የመጣ እንደሆነ ሊገባኝ አልቻለም። አናን ይህን የደስታ ስሜት ከየት እንደመጣ ማሰላሰል ያዘች። እድሜ ለቴክኖሎጂ ጎግል ወደ ተሰኘው የመረጃ ቋት አመራች። ይህን ነው መጣው ሳይል የመጣው የደስታ ስሜት የትራማዶል ውጤት እንደሆነ የተረዳችው ሃናን መድኃኒቱ በሁለት እንደሚከፈል ትናገራለች። የጀርመን ምርትና የሀገር ውስጥ በሚል ልክ ይሁን አይሁን ባላውቅም የጀርመን ብለን የምንገዛው የበለጠ ከፍተኛ ስሜት ውስጥ ይከተናል ብላም ስለ ሁኔታው ተናግራለች። ያለምንም ምክንያት በጣም ደስተኛ ያደርጋል የምትለው ሀናን ይህንን ክብል ለሁለተኛ ጊዜ መሞከር እንደፈለገችም ትገልጻለች። ለሁለተኛም ጊዜ ክረዋለች ከሁለተኛ ሙከራ በኋላ ግን እናቷ ፋርማሲ ስላላት መውሰድ ስትፈልግ ከዚያ እንደምትወስድም ተናግራለች። ቀስ እያለ ግን ከባድ እንደሆነ እየገባት መጣ። አናን መድኃኒቱን ወደ ሱስ ከመቀየሩ በፊት ራሷን ከትራማዶላ አርቃለች። ደስተኛ መሆን ማንም ሰው የሚፈልገው ስሜት ነው፣ ግን እውነተኛ አይደለም። መድኃኒቱ ከሰውነት ስርዓት በወጣ በደቂቃ ውስጥ ያው ተመሳሳይ ሰውነ በጣም ሱስ ያስይዛል። ፈጣሪ ይመስገን እኔ እዛ ደረጃ ላይ አልደረስኩም። የተወሰነ ከወሰድኩ በኋላ ምን እያደረግኩ እንደሆነ ስለገባኝና በቀ ቀላሉም እያገኘውት ስለነበር በጣም አስፈራኝ፣ አስፈራኝና ተውኩት ስትል ስለ ሁኔታው አጋርታ ነበር። ይህም መረጃ ለብዙዎች በተለይም ወላጅና አሳዳጊ ለሆኑ ሰዎች ጥሩ መረጃ ሆኖ ልጆቻቸውን እንዲቆጣጠሩ ያደረገ የነበረ ቢሆንም አዲስ የወጣው መረጃ ግን ነገሩ በተቃራኒ ሆኖ በርካታ ወጣቶች በዚህ መድኃኒት ሱስ ውስጥ ከመግባታቸው የተነሳ ትምህርት ቤት ውስጥ እስከ መሸጥ መድረሱም ተገልጿል። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑም ተሰምቷል። ከህክምና ትእዛዝ ውጭ የማይሸጡ መድኃኒቶች ውስጥ አንደኛው የሆነው ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙት መሆኑን ተገልጿል። በኢትዮጵያ ትራማዶል የተሰኘው መድኃኒት የሚጠቀሙ ወጣቶች ቁጥር ከእለት ወደ እለት እየጨመረ መምጣቱም እጅግ አሳሳቢ ደረጃ ላይ መድረሱን የሚያመላክት እንደሆነም ተነግሯል። በአሁኑ ሰዓት ተማሪዎች ያለአግባብ እንደሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙንና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ መረጃዎች አረጋግጠዋል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያየ ጊዜ ህጋዊና አስተዳዳሪ እርምጃዎችን እየወሰደ እንደነበር የሚታወስ ሲሆን፣ ይሁንና አሁን በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸው ተሰምቷል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ ዕፅና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩም ተነግሯል። ትራማዶል ከጤና ባለሙያ ትእዛዝ ያለአደንዘዣ መውሰድ ወ ወይም ባልታዘዘ ጥንካሬና መጠን ብዙ ጊዜ መውሰድ ወይም ከታዘዘለን ጊዜ ገደብ ውጪ ለረዥም ጊዜ መውሰድ ለሱሰኝነት ያጋልጣል። የተለያዩ ጥናቶች እንደሚያሳዩት ኢትዮጵያን ጨምሮ በተለያዩ አገራት ትራማዶል አእምሯዊና አካላዊ ሱስን እንደሚያሲዝም ያሳያሉ። ስለዚህም በኢትዮጵያ የምግብና መድኃኒት አዋጅ ቁጥር 1112 ህዝባር 2011 ናርኮቲክስ መድኃኒት በማለት በተባበሩት መንግስታት በወጣውና ኢትዮጵያ ባጸደቀችው የናርኮቲክ መድኃኒት ስምምነት መሰረት ቁጥጥር የሚደረግበት መድኃኒት ሆኖ በአስፈጻሚ አካላትና በናርኮቲክ መድኃኒትነት የተመደበ መድኃኒትን ማጠቃለሉን የሚገልጽ በመሆኑ ትራማዶል በናርኮቲክ መድኃኒትነት የተመደበ እንደሆነ ይታወቃል። ትራማዶልን ከህክምና ዓላማ ውጪ መውሰድ ለከፍተኛ የጤና ጉዳት ያስከትላል። መድኃኒቱም ከሐኪም ትዕዛዝ ውጪና ያላግባብ መጠቀም ዋናው ጉዳት መላመድና ሱሰኝነትን ማምጣት እንደሆነም ይነገራል። ከዚህ አልፎ በሱስ ደረጃ የሚወሰድ ከሆነ ግን የምግብ ፍላጎት ማጣት፣ ከፍተኛ ራስ ምታት፣ የሰውነት ላብ፣ እረፍት ማጣት እንቅልፍ ማጣት የድካም ስሜት ማስመለስን ሊያመጣ የሚችል ሲሆን በተለይም መድኃኒቱን መውሰድ ለማቆም መቸገር ከጤና አንጻር ሊከሰቱ የሚችሉ ጉዳቶችን የማህበራዊ ቀውስና ለተለያዩ ወንጀሎች ተጋላጭ መሆንን ለደህንነትና ለተጓደለ ጤና መንስኤነት እንደሚያጋልጥ ይነገራል። በዚህም ምክንያት ነው እጅግ ከፍተኛ በሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ክትትል ከሚደረግባቸው መድኃኒቶች ዝርዝር ውስጥ መካተቱ። ይሁን እንጂ ይህ ሕግ እንዳለ ቢታወቅም ጥቅምን ብቻ በሚያስቡ ሰዎች ምክንያት ያለማዘዣ እየተሸጠ ያለው ይህ መድኃኒት ታዳጊ ወጣቶችን በሱስ እየዘፈቀ ይገኛል። በመሆኑም ጥቅምን ብቻ በመፈለግ ለቤተሰብና ለሀገር ጠንቅ የሆነ በሱስ የተበከለ ትውልድን ከማፍራት ብንቆጠብ መልካም ነው ያልን የዛሬውን መሰናዶ አበቃን። ውድ የአማርያ ቲዩብ ቤተሰቦች ከመሰናዶ ልጆቻችሁን እህት ወንድማችሁን የምትታደጉበት ጠቃሚ መረጃን እንዳገኛችሁ በመተማመን አብራችሁን ስለቆያችሁ ከልብ እናመሰግናለን። ያግን በሌሎች ወቅታዊ ማህበራዊ መሰናዳዎች እስክንገናኝ በእያላችሁበት ሰላም።